ሰላም ጤና ይስጥልኝ። የዩቲዩብ ቻናል የቤተሰቦች ለታዊ ከሀገር ውስጥና ከውጭ የሰበሰብኳቸውን መረጃዎች ይዤ ቀርብ ያለው፣ አብራችሁኝ ቆዩ። የድምፃዊ አንዷለም ጎሳን በዋስ መፈታትን ውሳኔ በተመለከተ የሟች ቀነኒ አባት አንድ ነገር ብለዋል። የቀነኒ አባት አቶ አዱኛ ዋቆ እስከዚች ሰዓት ድረስ ፖሊስም ሆነ አቃቤ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም እንዲህ በብላሽ ሶስት ወራት ነግዷል። የልጃችን ደምም እውነታን አላገኘንም ልጄን ለሁለተኛ ጊዜ ነው የገደሏት ብለዋል ከዚህ በኋላ ምንም እንደሚያደርጉ ለቀረበላቸው ጥያቄ ህግ ውስብስብ ነው አቃቢ ህግ የሚለውን አይተን ለአምላክ እንሰጣለን እንደ ሰው የምንለው ነገር የለም ቀነኒ ፍትህ እየተነፈገች ነው ከጅምሩ አንስቶ የነበረ ነው እኛን ለማዳከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይተዋል ሲሉ ተናግረዋል አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከሷ ደም የልጁ ታዋቂነት ይበልጣል ሲሉ ገልጸዋል። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዷለም ጎሳ አቃቤ ሕግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ለቢቢሲ አፋን ኦሮሞ ተናግረዋል። ከጮኛው ሞት በኋላ ለሦስት ወራት በእስር ላይ የቆየው አንዷለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 ቀን 2017 ዓመተ ምህረት መፈታቱን ጠበቃው ገልጸዋል። የህግ ባለሙያው ላለፉት ሦስት ወራት ክሱ በፍርድ ቤት ሲታይ የነበረው አንዷለም ጎሳ አቃቤ ሕግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ውሳኔ አስተላልፏል ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ግንቦት 15 2017 ዓመተ ምህረት ምርመራውን አጠናቆ ጉዳዩን ለአቃቤ ሕግ አስተላልፏል ሲሉ ተናግረዋል። ጠበቃው አቃቤ ህግ ለፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት ነበር። ነገር ግን አቃቤ ህግ እስከ ግንቦት 30 2017 ዓ ም ክስ እንዲመሰርት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ብለዋል። አቃቤ ህግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ ካልመሰረተ ከህግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነጻ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤት መጠየቃቸውን ገልጸዋል። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶ አንዷለም ጎሳ በዋስ እንዲፈታ ብያኔ መስጠቱ ተነግሯል። አልተያዘም፣ በፖሊስ ቁጥጥር ስር አይደለም ብሏል የአዲስ አበባ ፖሊስ። አትሌት ገለቴ ቦርቃ አስር ቤቶችና አራት ተሽከርካሪዎች በቀድሞ ባለቤቷ እንደተሸጡ በመግለጽ ሰሞኑን ፍትህ ስትጠይቅ ተስተውላለች። አትሌቷ በገጠማት ጉዳይ ፍትህ እንዲሰጣት የኢትዮጵያ አትሌቲክስ ፌዴሬሽንም ትላንት መግለጫ መስጠቱ ይታወሳል። የአፍሬታ ጉዳይም ብዙዎችን በማስቆጣት ፍትህ ለገለት የሚል አስተያየትን በማስተጋባት በማህበራዊ ሚዲያው በሰፊው እየተሰራጨ ይገኛል። ይህ በእንዲህ እንዳለ ከትላንት ምሽት ጀምሮ ደግሞ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረ መድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች በማህበራዊ ሚዲያ በሰፊው ተሰራጭተዋል። ቴክቫይ ኢትዮጵያ የአትሌቷ ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባሉን እውነት ነው ሲል የአዲስ አበባ ፖሊስ ኮሚሽንን ጠይቋል። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ብዙ ሰው ያወራል፣ የለም እኮ ፖሊስ ጋር የለም እኛ ጋር የለም የሚል አጭር ምላሽ ሰጥተዋል። ግለሰቡ እንዳልተያዘና የሐሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ አልተያዘም፣ በፖሊስ ቁጥጥር ስር አይደለም ሲሉ ለቴክቫ ኢትዮጵያ ተናግረዋል። የቀድሞው የትግራይ ጊዜ አስተዳደር ፕሬዚዳንትና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር ከሞከረ ከፌዴራል መንግስቱ ጋር ግጭት ውስጥ ይገባል በማለት ቲቢኤስ ከተባለ የበይነመረብ ጣቢያ ጋር ባደረጉት ቃለምልልስ አስጠንቅቀዋል። ጌታቸው ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር የወሰነው በኤርትራ መንግስት አይዞባይነት ነው በማለት ጌታቸው ከሰዋል። የህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል ከአንድ ወር በፊት ከወይን ጋዜጣ ጋር ባደረጉት ቃለ ምልልስ ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በመቆጣጠር መልሶ የማደራጀት ሀሳብ እንዳለው መናገራቸው ይታወሳል። ከትግራይ ኃይሎች የተነጠሉ ከፍተኛ ወታደራዊ መኮንኖች በአፋርና ትግራይ ክልሎች አዋሳኛ አካባቢዎች ከህወሓት ቁጥጥር ነፃ የሆነ ታጣቂ ኃይል ለማቋቋም እንቅስቃሴ መጀመራቸውን ይፋ አድርገዋል። ከእንቅስቃሴው መሪዎች አንዱ የሆኑት ብርጋዴር ጀነራል ገብረ እግዚአብሔር በየነ አራት ክፍለ ጦር ታጣቂ ኃይል አደራጅተናል በማለት መናገራቸውን የዘገበው ቢቢሲ ነው። አዲስ ታጣቂ ኃይል ማቋቋም ያስፈለገው ትግራይ ከህወሓት ጋር የተጣበቀ የጸጥታ ኃይል ዛ መቀጠል የለባትም በሚል እምነት እንደሆነ ጀነራሉ ተናግረዋል ተብሏል። ፌዴራል መንግስቱ የአዲሱን ታጣቂ ኃይል መደራጀት እንደሚያውቅና እስካሁን ግን አዲሱ ኃይል ከፌዴራል መንግስቱ ምንም አይነት ድጋፍ እንዳላገኘ ጀነራሉ መናገራቸውን ዘገባው ጠቅሷል። የቀድሞው የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ አጥቂ ሙሉጌታ ከበደ ወይም ወሎየው ከዚህ ዓለም በሞት መለየቱ ተሰምቷል። የሀገራችን የመንግሥት ጊዜውም ምርቱ አጥቂ የሚባለው ሙሉጌታ ባጋጠመው ህመም ምክንያት በሕክምና ሲረዳ ቆይቶ በዛሬ ዕለት ከዚህች ዓለም በሞት ተለይቷል። ሙሉጌታ በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ ለበርካታ ዓመታት በስኬት በመጫወት የገዘፈ ስም ያለው ምርጡ አጥቂ ነበር። 1959 በደሴ ከተማ ይህችን ምድር በመቀላቀል ሀገራችን ከፈራቻቸው የአጥቂ መስመር ተጫዋቾች በቀዳሚነት ስፍራ እየተፈረጀ ስለመሆኑ ብዙ የእግር ኳስ አፍቃሪዎች ይስማማሉ። ወላጆቹ ባወጡለት ስም ሙሉ ጌታ ከበደ ሲባል በኳስ ክህሎቱ ግን የበርካታ ስያሜ ባለቤት ለመሆን ችሏል። እግር ኳስ መጫወት የጀመረው በትውልድ ሰፈሩ ገና በልጅነት እድሜው ሲሆን በአካባቢው ለሚገኙ የሰፈር ቡድኖች በመጫወት ድንቅ ክህሎት ባለቤት መሆኑን አስመስክሯል። በክለብ ደረጃ ከ1974 እስከ 1976 ዓ ም ሎሎ ቴፕሲ ክለብ በመጫወት በቴፕሲ ውስጥ ባደረገው ምርጥ እንቅስቃሴም የሀገራችንን ታላቅ ክለብ የሆነውን ቅዱስ ጊዮርጊስን የመቀላቀል ዕድሉን አገኘ 1976 ዓ ም ክረምት ላይ ፈረሰኞቹን ሲከላቀል ቋሚ የስራ ዕድል ለማግኘት ከመቻሉ በተጨማሪ በጊዜው ለተጫዋቾች ይከፈል የነበረው የደሞዝ ክብረ ወሰን ለመስበር ችሏል። በቅዱስ ጊዮርጊስ መለያ ከ1977 እስከ 1989 ዓ ም ተጫውቶ ማሳለፍ የቻለው ሙሉጌታ ከቡድኑ ጋር በኢትዮጵያ ሻምፒዮና 7 በኢትዮጵያ ጥሎ ማለፍ 1 በአሸናፊዎች አሸናፊ 6 በጥቅሉ 14 ዋንጫዎችን ከቡድኑ ጋር በክብር አንስቷል። ከነዚህ ድሎች በተጨማሪ ሞሮጌታ በግሉ የተለያዩ ስኬቶችን ለማግኘት ችሏል። በቅዱስ ጊዮርጊስ ቆይታው ክለቡን ለድል ለማብቃት የበኩሉን አስተዋጽኦ ከማድረግም በላይ በግሉ በኢትዮጵያ ሻምፒዮና ውድድሮች ላይ በኮከብ ተጫዋችነትና ግብ አግኝነት ለመሸለም የበቃባቸው ዓመታት የሚጠቀሱ ናቸው። በግሉ ስኬትን ያስመዘገብኩባቸው ዓመታት ከ1977 ዓ ም በ1978 ዓ ም በ1986 ዓ ም ኮከብ ግብ አስቆጣሪ 1978 ዓ ም 1980 ዓ ም ሰማንያ ሁለት ዓመተ ምህረት የኮኮፍ ተጫዋች በመሆን በኢትዮጵያ ሻምፒዮና ላይ ለመሸለም በቅቷል። የአዲስ አበባ ኮኮፍ ተጫዋችና ጎል አስቆጣሪ የሆነባቸው ዓመታቾችም ነበሩ። መረጃዎቻችን ይህንን ይመስሉ ነበረ። ቸር እንሰንብት።